ሰላም ኢትዮጵያውያን ከአሚኮ ዲጂታል ሚዲያ የሰው ሠራሽ አስተውሎት ዜናዎችን ይዤ ቀርቤ ያለሁ አባይ ነኝ። ሃይማኖትን ሽፋን አድርገው አብሮነት ሊሸረሽሩ የሚችሉ ግጭት ቀስቃሽ መልእክቶችን የሚያስተላልፉ አካላትን በጽኑ እንደሚያወግዝ የሃይማኖት ተቋማት ጉባኤ ገለጸ። የሃይማኖት ተቋማት ጉባኤ ወቅታዊ ጉዳዮችን አስመልክቶ መግለጫ ሰጥቷል። በመግለጫውም ከሰሞኑ በእስልምናና በኦርቶዶክስ ሃይማኖት አማኞች ነንባዮች መካከል የሁለቱን ሃይማኖት የአብሮነት እሴት በሚያንቋሽሽ መልኩ በማህበራዊ ሚዲያ የሚለቀቁ አንዳንድ አስተያየቶች ጉባኤውን እንዳሳዘኑት ገልጿል። መግለጫውን የሰጡት ኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ ሊቀትጉሃን ትጉሃን ቀሲስ ታጋይ ታደለ አሁን ላይ በግለሰቦችም ይሁን በተቋማት ጭምር በማህበራዊ ሚዲያ የሚቀርበው ስነ ምግባር የጎደለው ድርጊት ነው ብለዋል። በማህበራዊ ሚዲያው ሃይማኖትን ሽፋን አድርገው አብሮነትን ሊሸረሽሩ የሚችሉ ግጭት ቀስቃሽ መልእክቶችን የሚያስተላልፉ አካላትን ጉባኤው በጽኑ እንደሚያወግዝም ቀሲስ ታጋይ ተናግረዋል። ከአርብ ገበያ ሰከላ ቲሊሊ የአስፋልት ኮንክሪት የመንገድ ግንባታ ፕሮጀክትን አስፋልት የማንጠፍ ስራ መጀመሩን የኢትዮጵያ መንገዶች አስተዳደር ገለጸ። በአማራ ክልል በመሰራት ላይ የሚገኘው 62 ኪሎ ሜትር የሚረዝመው የአርብ ገበያ ሰከላ ቲሊሊ ክፍል ሁለት የመንገድ ግንባታ ፕሮጀክት አስፋልት የማንጠፍ ስራ ተጀምሯል። የመንገድ ግንባታው በወረዳ ከተማ 21.5 ሜትር፣ በቀበሌ 12 ሜትር እና በገጠር ሜዳማ ቦታዎች 10 ሜትር እንዲሁም ተራራማ ቦታዎች ላይ 8 ሜትር የጎን ስፋ ለመጥፋት እንዲኖረው ተደርጎ ነው እየተገነባ የሚገኘው። በአማራ ክልል በመሰራት ላይ የሚገኘው 62 ኪሎ ሜትር የሚረዝመው የአርብ ገበያ ሰከላ ቲሊሊ ክፍል ሁለት የመንገድ ግንባታ ፕሮጀክት አስፋልት የማንጠፍ ስራ ተጀምሯል። የመንገድ ግንባታው በወረዳ ከተማ 215 ሜትር በቀበሌ 12 ሜትር እና በገጠር ሜዳማ ቦታዎች 10 ሜትር እንዲሁም ተራራማ ቦታዎች ላይ 8 ሜትር የጎን ስፋት እንዲኖሮ ተደርጎ ነው እየተገነባ የሚገኘው።